ጨረቃ ፋሚሊዎች ቪዲዮ እየሰሩ አይደለም። ያለፈው ወርም ይሄን ወርም ምንድን ነው ችግሩ? ቤተሰቦች አፕሎችን ስናይ ልክ እንደነ ብሩኬ እያስቀኑ ነው። ጨረቃ ፋሚሊ ምንድን ነው ችግሩ ቪዲዮ የማሰሩት? ዛሬ እንግዲህ አንዳንድ ነገር ይዶላል። እንደዚህ አይነት ሚዲያ ላይ በኮንፊደንስ ስትወጣ ትዳር ሊመጣ የሚችል ነገር ሳትመጣ ትዳር ለማበላሸት እንደዚህ ግሩፕ ሰርታችሁ ሚዲያ ላይ ወታችሁ በዚህ ልክ ስለ አንድ ትዳር ማፍረስ ቁጭ የሚያደርግ ፋይል ይዛለች ግን ደግሞ አብርሃምን መሬት ላይ መጣል አይደለም? ይህንም ፋይል አውታችሁ የአብርሃም ትዳር ፈረሰና የሩታና የአብርሽ የትዳር ሲፈርስ እናንተ ምንድን ነው የምትጠቀሙት? ጥቅማችሁን ብቻ ሰው እቅድ መስማማት በሚችሉበት መልኩ ቁጭ ብለው ተነጋግረው እንዲስማሙ ነው። አሁንም በሚዲያ እውነት የቡታ ጅራ የጀማ ጓደኞች ብትሆኑ ኖሮ እኮ ይህን ነገር በጠረጴዛ ዙሪያ መጨረስ ትችሉ ነበር። ነገም ይሁን ከነገ ወዲያ ቡታጀራ ሲመጣ አብርሃም ቁጭ አድርገን ሁለቱ እንዲያወሩ ነው ምንፈልግ። ጓደኛ ማለት መስተዋት ማለት ነበረ። ነገሮች ሁሉ እዚህ ጣጣ ውስጥ ሳይገቡ መፍታት ትችሉ ነበረ። አውርተው ይፍቱት፣ ከዛ ሚዲያ ላይ እናወጣዋለን የተስማሙበትን ነገር። ከዛ በኋላ ቆይ፣ ነው የገረመኝ ነገር አብረሽና ነጽዬ በጣም ቆይተዋል። ይሄን ነገር ከሰሩት፣ እናንተ ደግሞ አሁን ነው ዩቲዩበር የሆናችሁት። ምን የምታውቁት ነገር አለ? ነገ እናቆማለን። አብርሃም መጥቶ ይህን ነገር ካስተካከልን የማየው ማለት ነው። የማይበት አንግል የቅናትና የመቀኝነት ስሜት ነው እኔ የሚመስለኝ ማለት ነው። ምክንያቱም ቪዲዮ አጥፉ ሚል ከሆነ ደግሞ ወደ እልህ ነው ምንሄደው። ቆይ እናንተ ማን ናችሁና ናችሁ በሁለቱ ህይወት ውስጥ ወደ እልህ ውስጥ የምትገቡት? በጀማ ተደራጅታችሁ ምንድን ናቸ? ምን ይመጣ ነገር የለም። ዚ ጋር ተጎጁ አብርሃምና ሩታ ብቻ ናቸው። ታደሰ ልጆች ጀግኖች ናቸው። ትዳር ቤት ትዳር ይመጣል። ብርቅ ነው እንዴ? ተው እንጂ ራስህ እንዴት ነው የምታየው? አብርሃም ማለት እኮ እንዴ፣ ይህ ቪዲዮ አውጠዋለው። ምክንያቱ ትዳር የሚለኝ ምንም ለኝ ምንም መበተነ ምንም ነገር ግን የሚበተነው ትዳር ልታስፈራረው አትችልም። ትዳር መበተን በአብርሃም አልተጀመረም። ትዳር መበተን ሰምተሃል። ይህ ገብ ንትበት ቁጥር ልጁ ያለ አባት ያድጋል። ልጁ ያለ እናት ያድጋል። ፍቅር ፍቅር ይባል ነገር አለ የሚታጠው ማለ ሱ ምክንያቱም በና የተነሳ ማለት ነው። ይህ ነገር ተፈጠረ ተብሎ ልጅ ያለ አባት ያድጋል ያለአባት ፍቅር ማደግ ልጅ እንዴት እንደሚጎዳ ካወቅ እንደዚህ ጥፋት በላገባ አታርጉት። ላይፍ ላይ እየገባችሁ በተለይ በተለይ ላይፍ ላይ እየገባችሁ ዝናብ የሚመስላችሁ ሰዎች አላችሁ። መሳሪያ ትልቅነት አረ እባክህ፣ የምትሰራውን ስራ ስታስተካክል ነው የሚፋቱ። አብርሃም እኮ ስንትና ስንት ለቻናሉ ልፋት የለፉለት እህቶቹ ጀግኖች እህቶች አሉ። እኔም ተስፋ አደርጋለሁ እንዲህ አሉኝ፣ እንዲህ አሉኝ ብለን የምትል ከሆነ ራስን ማስተካከል የሰውት ዳር ለማፍረስ አለመሞከር መቻል አለብህ። ነፂ ማለት እንግዲህ እንደምታዩት የቡታጅራ የጀመው ጓደኛ ናት። እንደምታይዋት ከሁሉም ጋር ተተዋውቃለች። አሁን ላይ እንግዲህ ምን ለምን እንደሆነ በዚህ አይዲያ የመታ የአብርሀምና የሩታን ትዳር መበጥበጥ የፈለገችው አይዶ ነው። አላግም ሰላም ጤና ይስጥልን። ውድና የተከበራችሁ የቻላሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ዛሬ አንዳንድ ነገር አላችሁ መጥቻለሁ ማለት ነው። በአብርሃምም በኤፍሬምም፣ ኤፍሬም በንግግሩ በጣም አኩርቶኛል፣ ትላንትና ከምነግራችሁ በላይ እንዲሁም ደግሞ የጨረቃ ፋሚሊ ለምን ጠፉ የሚለውን ነገርም ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ቪዲዮን ተከታተሉት፣ ማለት ነው። ውድ ቤተሰቦች እንግዲህ ብሩኬ ሞባይል ቤት ከፍተዋል ብላችኋል ማለት ነው። ይህ ግን የሞባይል ቤት ፒክቸር ሳይሆን የሚያሳየው የስፖርት ቤት ሻወር ውስጥ እንዳለ ምናምን ነገር ነው የሚያሳየው ወይም ደግሞ ዋና ውስጥ እንዳለ ነው የሚያሳየው ምክንያቱም ውሃ ይንጠባጠባል በፀጉሩ ላይ በፊቱ ላይ በእጁ ላይ እና ሞባይል ቤት አይመስለኝም ሞባይል ቤት ከሆነም ደግሞ እሰየው በጣም በጣም ደስ ይለኝ ነበረ ከምነግራቸው በላይ ምክንያቱም በዩቲዩብ ስራ ላይ ብቻ የሚሰማራን ሰው እኔ አላበረታታም ትርፍ ስራ የሚሰራ ልክ እንደ የተለያየ ነገር ቢዝነስ የሚሰራ ሰው በጣም እወዳለሁ ያንን አፕሬሽት አደርጋለሁ እና ቡርኬ እውነት ወይም ቡርኬ ወይም ሀይሜ በእንደዚህ አይነት ስራ ላይ የሆነ ቢሰማሩ በጣም ደስ የሚል ነገር ነው። ቤተሰቦቻችሁን ማለት ምኞታችሁን ወድቻለሁ፣ ግን ደግሞ ሞባይል ቤት ለመሆኑ አላሳመነኝም። በነገራችን ላይ እንደዚህ ጠፋ ጠፋ ብለው ሲመጡ አዳዲስ ነገር ይዘውልን ይመጣሉ። ምናልባት ምኞታችሁም ሊሆን ይችላል። ምናልባት በሰላም ብቻ ይምጡልን ምክንያቱም ሰሞኑ ሚዲያው ላይ የሚታየው ነገር በተለያየ ነገር መበጣበጥ መበጣበጥ የሆነ ያልሆነ ነገር ምስጢር ማውጣት ወሬ ማውጣት ነው። እንግዲህ ከነዛም ውስጥ አንዱ የብሩክ ጓደኛ ነው። አሁን ላይ የአብርሃምን ትዳር አፈርሳለሁ ምናምን ባዮቹ አንዱ እንግዲህ የብሩክ ጓደኛ ነው። ሶ ከእንደዚህ አይነት ነገር ጨረቃዎችን ይጠብቅልን። እኛ ጭንቀት አንፈልግም። አብርሃም ደግሞ ከገባበት ነገር ፈጣሪ እንዲያወጣው መልካም ምኞቴ ነው። ግን ሞባይል ቤት አይመስለኝም ይሄ የተከፈተው ሞባይል ቤት ቢሆን በጣም ደስ ይለኛል። ብሩክ ይሄ ሁሉም ሰው ቦቦ እየተመኘልህ ነው፣ መልካም ነገር እየተመኙልህ ነው። እንግዲህ ለሀይሚና ለቦቡዬ እውነት ቢኖራቸውም በጣም ደስ የሚል ደስ የሚል እቅድ ነው። ሞባይል ቤት ያ እንቅስቃሴ ባይኖረውም ላወቀበት ሰው ንግድ በጣም ጥሩ ነው በነገራችን ላይ እንደ ንቢ ትርፍ ስራ መስራት በዩትዩብ ብቻ ሳይሆን ትርፍ ስራ መስራት ግዴታ ነው፣ ያስፈልጋል። የዩትዩብ ገንዘብ ማግኘት በጣም ሰነፍ ያደርጋል። የሆነ ሰዓት ኦቨር ትወጣላችሁ፣ የሆነ ሰዓት ደግሞ ዝቅ ትላላችሁ። ሶ የዩትዩብን ስራ እንደ ስራ ሳይሆን እንደ ትርፍ ስራ ማየት ነው ያለብን። የሆነ ሰዓት ልክ በምትወደዱ ሰዓት ስራ ስራ ስራ ታደረጉና ቢዝነሳቸውን ስብዝብ አርጋችሁ የሆነ ንግድ አለም ላይ ማዋል ይሄ አፕሬሽት እንድታደረጓቸው በጣም መልካም ምኞት ነው። ለሃይሚና ለብሩኬ እስካሁን ባሉበት ድረስ ማንም ሰው ናፍቋቸው ወዷቸው ፎቷቸው ሳይቀር ነው እስካሁን ድረስ በፎቷቸው ሳይቀር ነው። የሰው ልጅ ቪዲዮ ሰርቶ ቪው የሚታየው ሰው እነሱ ደግሞ ቪዲዮ ቢሰሩ አስባችሁታል፣ ምን አይነት ነገር እንደሚፈጠር። ስለዚህ መስራት ያለባቸው ሰዓት ላይ ጊዜያቸውን ባታባክኑ በጣም ጥሩ ነው ብዬ አስባለሁ። ብሩኬና ሃይሚ ከመሌ ሰርግ በኋላ በጣም ቪዲዮ እየሰሩ እየለቀቁ አይደለም። ቡታጅራ ከሄዱ በኋላ በቃ ያኔ ብዙ በመሀል በመሀል ጋብ የሚፈጥሩት ነገር ነው የሚበዛው። ነገር ግን ያው የሰው ልጅ ሁልጊዜ ያው ምቾት ይኖረዋል ማለት አይደለም። አንዳንዴ ላይመቻቸው ይችላል። አንዳንዴም ደግሞ አይዲያም ሊጠፋም ይችላል። አንዳንዴም ደግሞ ብዙ ነገር ሊኖሩ ይችላሉ። አንዳንድ ነገሮች ደግሞ ወደ ሚዲያ ይዘን እንመጣለን ብለው ቪዲዮ ሰርተው ኤዲት አድርገው ከጨረሱ በኋላ የሚበላሽበትን ጊዜ እንዳለ ከዚህ በፊት ሀይሚ አሳውቀናለች ማለት ነው። ስለዚህ የጨረቃ ፋሚሊ ዛሬ በደስታ ይመጣሉ ብለን ተስፋ እናደርጋለን። አንዳንድ ቦታም ሰላም ናቸው፣ ምንም ነገር የለም የሚሉ ሰምቻለሁ፣ ቤተሰቦች ማለት ነው። ሰው እንግዲህ ያው መጠበቅ ነው ያለብን በተስፋ ውድ ቤተሰቦቼ ይህን እንደላችሁ ነው። ስለ ብሩክና ስለ ሃይሚ የመጣሁት ማለት ነው። ሞባይል ቤት እንዳልሆነ ነው እኔ የተረዳሁት እና ያየሁት። ስፖርት ቤት ወይም ደግሞ የሆነ ወይም ደግሞ ሀይሚ ከዚህ በፊት መዝናኛ ቦታ ወስዶ አለው እኔ ብቻዬን ተዝናንቼ መጣሁኝ እሱ ሳይዝናና እያለችው ነበረ። ግን ብዙዎቻችሁ ሞባይል ቤት እያላችሁ እየተመኛችሁለት ነው ያላችሁት። ምኞታችሁን በጣም ወደጀላችኋል። በጣም ነው የተመቸኝ እና ብዙም የሚያሳስብ ጉዳይ አይደለም። የሞባይል ሞባይል ቤት መሆንም አልሆነም እና ዛሬ ብዙ አዳዲስ ነገሮች ይላችሁ መጥቻለ ብዬ የአብሮሽ ትዳርም መፍረስ የሆኑ ጓደኞቹን እንዲሁ ቦታጅራም እንዲሄድ እንዳይሄድ ኤፍሬም የተናገረው ንግግር አለ። ባይዘወይ ሀይሜና ኤፍሬም ንግግር ላይ ማለት ነው ስማርት ናቸው ሀይሜና ኤፍሬም። ኦ ማይ ጋድ ኤፍሬም ትላንት ያለውን ሰምታችኋል። ሃይሚም ስትናገር በንግግሯ በጣም በቃ ስማርት ናት ስትናገር ማለት ነው። እና ትላንትና ኤፍሬም ለአብርሃም ያለው ነገር በጣም ነው የዘመቸኝ፣ በሚገርማችሁ ሁኔታ ማለት ነው። እና እንግዲህ አብርሃም ትላንትና፣ ቦታጅራ ሄጄ ከነጻነት ጋር የተፈጠረውን ነገር የተፈጠረውን ችግር የተፈጠረውን ኃይል ማስተካከል መቻል አለብኝ፣ ሩታዬ ደግሞ አትሄጂ፣ እዚህ ሆነሽ ያለውን ነገር አንቺም ማስተካከል፣ የምትሄጂበት መንገድ ሲኖር ብቻ ይዤሽ እሄዳለሁ። አንቺ መሄድ አይጠበቅብሽም ብሎ እንግዲህ አብርሃም ምላሽ ሲሰጥ ለምን እኔ መሄድ አለብኝ? ለምንድን ነው አንተ አንተ ብቻ የምትሄደው? ምናምን ብዙ ነገር ጓግጭ ብላለች ማለት ነው። እንግዲህ እኛ እንደም እኛ እስከምናውቀው ድረስ ሩታ ነፍስ ጥሩ እንደሆነች ነው የተወሰነው፣ ሰው አይደለችም ይላል፣ የተወሰነው ሰው ነች ይላል። እንግዲህ ያው እሱ እግዚአብሔር ነው የሚያውቀው። እዚህ ጋር እንግዲህ ቆራጥ ንግግር ወንድም ይኖራቸው፣ የምሬ ነው ኤፍሬም ማለት ነው። በጣም አኩርቶኛል። ምንድን ነው በሆነ ችግር በሆነ ችግር ሲፈጠር ምንድን ነው በቃ እንደዚህ ያዙ ይልቀቁኝ እምትይው ቤትሽን ትዳርሽን ሰጥ ልትጠርግልሽ የሚመጡትን ችግሮቹን መጋፈጥ አለብሽ። ምክንያቱም አብርሃም ይሄን ነገር በፊት የደበቀው ነገርም ቢሆን ያልደበቀው ነገርም ቢሆን እሱም ሌላ ላይፍ ኖሮት ቢሆን አንችም ደግሞ ሌላ ላይፍ ኖሮሽም አልኖረሽም ቢሆን ቢሆን ይሄን ነገር የደበቀው ምናልባት አንችን ላለማጣት ፈልጎ ሊሆን ይችላል። እውነት ነው እዚህ ጋር ምክንያቱም ሩታ ከመምጣቷ በፊት ይሄ ልጅ እንደዚህ አይነት ነገር በለዋ ላይ አመንዝራ ካደረገ አብርሃም ጥፋተኛ ነው። ግን ሩታ ከመምጣቷ በፊት የነበረ ታሪክ ምንም ነገር ማን አይመለከታትም። ሩታ እኔ እንደዛ ነው ማስበው። ቤተሰቦች እና ኤፍሬም በጣም ትክክል የሆነ የወንድማዊ ንግግር ነው እዚጋ የተናገረው ወንድም ይኖራቸው። በጣም አኩርቶኛል ከመናገራቸው በላይ ማለት ነው እና ለሚዲያው የሚያጠግብ መልስ ነው የሰጠው ወንድምዬው ማለት ነው። እና አብርሃምም ደግሞ በጣም ግራ ተጋብቷል። በነገራችን ላይ አብርሃም በጣም ይዋ። በጣም ሰዎች ሲጨናንቁ የማይወድ እራሱ ተለውጦ ሰዎችን መለወጥ የሚፈልግ ነው ሀሳቡ ማለት ነው። በጣም አርቆ የሚያስብ ሰው ነው። እንደዚህ እኛ እንደምናየው አይደለም። እናንተ የምታዩት በቃ እዚህ ሚዲያ ላይ ወጥቶ ማውራቱን ሚዲያ ላይ ውሸት ነው እውነት ነው፣ እውነትም ሆነ ውሸት መሆኑን ያው እንግዲህ አብሮ እኮ ከልጅቷ ጋር ሰርቶታል፣ ከነፃነት ጋር ሰርቶታል ግን እዚህ ህይወት ላይ ኖሮበት አሉ ወይ አልኖረበትም ወይ እሚለውን ነገር ብቻ ነው ማወቅ የከበደን እንጂ ውሸት ነው ብለን እንዳንል፣ ያው ብዙ መረጃዎች ፎቶ አላት ብዙ ነገር ግን ይሄ ነገር ግን እሱ ዲቴል ይሄንን ህይወት ኖሮት ነበር ወይ የሚለው ነገር ብቻ ነው እኛ ላያሳምነን የቻለው እንጂ። ያኔ ሩታም እዚህ ጋር አትቆረቆርም ማለት አንችልም። ትቆረቆራለች ግን ደግሞ የሚናገራትን ነገር ማዳመጥ መቻል አለበት። ምክንያቱም አምናው ነው እዚህ ጋር አብሬህ እኖራለሁ አፈቅርሃለሁ ብላ ወደ ህይወቱ የገባችው እሱም ደግሞ ወድሻለሁ ብሎ የተቀበላት። አይታቸዋል። በስንት መከራ ነው እዚህ ደረጃ የደረሱት አብርሃምና ሩታ። ስለዚህ ያንን ፍቅር ደግሞ ዛሬ በዚህ አይነት በተልካሻ ነገር ሊያፈርሱት በፍጹም ማንም ሰው ይደግፋቸዋል ብዬ እኔ አላስብም። እንደገናም ደግሞ የቡታጅራ የጀማዎቹ ቡታጅራ ጀማዎቹ በሙሉ ሁሉም ሰራጦች ናቸው አሁን ላይ ስራ አጥ ስለሆኑ ለስራ ድል የሞከሩት ነው የሚመስለኝ። እንደምታዩት እዚ ጋ እንግዲህ ይሄ ልጅ የብሩኬ ጓደኛ ነው እና አብርሃም ልጅ፣ ግን አላባት ከምታሳድግ ነፂ ጋ ያለውን ፋይል ሙሉ በሙሉ ከምናወጣብህ መተህ ብታስተካክል የተሻለ ነው። እንግዲህ መጡ። በሱ ቪዲዮ ከተሰራ ግርግር ከተሰራ ያው ተጠቃሚዎች ናቸው ማለት ነው። ሶ በዚህ ልክ አብርሃምን ግን የሚጠላው ሰው ይኖራል ብዬ አላስብም። ለአብርሃም ጥላቻ አይኖርባችሁም። ሩታን የምታደንቁ ሰዎች ለምመሰላቸው እዚህ ጋ ምንም የምናመጣው ነገር የለም። በትዳር መሃል ሰላም ለመፍጠር መሞከር ነው እንጂ ሰላም ለማሳጣት መጣር የለባቸውም። አብርሃምና ሩታ በጣም ጠንካሮች ናቸው። በጣም አብርሃምም ሆዶ ሮሮህና የዋህ ስለሆነ ነው እንጂ እንደዚህ ነገራቶች ሲመጡ በማልቀስ በብዙ ነገር የሚያሳልፈው የዋህ ስለሆነ ነው እንጂ ክፉ ሰው ሆኖ አይደለም። እናንተ ደግሞ የእሱን ትዳር ለማስተካከል እሱ ወደ ነበረበት መመለስ ከፈለጋችሁ፣ እውነት የውታጅራ ጀማዎች ከሆናችሁ በዚህ መልኩ ሳይሆን እሱንም አግኝታችሁ ነው እንጂ በአንድ በኩል ብቻ እሷን እንደዚህ ስሪ እንደዚህ ስሪ እያላችሁ በተለያየ ቤት እየመጣችሁ የእሱን ስም ማብጠልጠል አስፈላጊ ነው ብዬ አላስብም፣ አላስብም። መስራት ካለባችሁ ስርዓት ባለው መንገድ ስሩ። አንተ ባለመነጽሩ ሰውዬ ደግሞ ላይ በላይ እየገባችሁ እንደዚህ እንደዚህ አስተያየት መስጠት የምችለው እኮ አንተ ጥሩ ነገር ስታደርግ ነው። አብርሃም ማለት እኮ ስንትና ስንት የአብርሃም መስዋዕት የከፈሉበት ቻናል የከፈሉበት መስዋዕትነት የከፈሉበት ስንት እህቶች አሉ፣ በተለያየ ሀገር ማለት ነው። አንተ ዛሬ ተነስተህ የእነሱን ትዳር ዝቅ ከፍ አድርገህ ጥሩ ነገር ይሉኛል ብለህ አትጠብቅ? ገና ብዙ ነገር ይጠብቀሃል። ምክንያቱም አነጋገርክን ክን ስታስተካክል፣ አካሄድክን ስታስተካክል ማንም አንተ ሊቃወምህ አይችልም እና መጀመሪያ አንተ ራስህ ማስተካከል ራስን ሆነ መገኘት በራሳችሁ ሃይዲያ መስራት በራሳችሁ ብዙ ነገር ማድረግ ትችላላችሁ። ብዙ ይታያል በእርግጠኝነት፣ ጥሩ ነገር የሚያስቅ ነገር የዛችሁ ከመጣችሁ ይታያል። ከአለም የተንቢ መማር ትችላላችሁ። ከብሩኬ መማር ትችላላችሁ። ብሩኬ ከየተንቢ ወንድም እነሱ አሁን እየሰሩ ያሉት በጣም በቃ በጉልበት በ በብዙ ነገር ነው የሚሰሩት ሰው። እናንተም ደግሞ የራሳችሁ የሆነ የትዳር አጋራችሁም ፍቅረኛችሁም ብላችሁት ልክ እንደ አብርሃም ውጤታማ ለመሆን መድረስ የምትፈልጉበት የሚያደርሳችሁ ነገር መስራት ትችላላችሁ። ዩትዩብ ከተሰራበት ማንም ሰው የሚፈልገው ደረጃ ይደርሳል። ዩትዩብ እውነቴን ነው ብላችሁ እንኳን እናንተ ወጣቶቹ ፍሬ ጊዜ አግኝታችሁ እኛ ከማዳም ጋር አየችኝ አላየችኝ፣ አሁን ሰሞኑን ተጣልቼ ስለነበረ ቪዲዮ ላይ መስራት ስለከበደኝ ቪዲዮ ላይ ይኸው በእንትን ነው የምሰራው። በወይስ ነው እየሰራ ያለት፣ በወይስ እየሰራው። እንደገና ደግሞ አየችኝ አላየችኝ፣ እየተደናገጥኩ በረንዳ ላይ ቁጭ ብዬ ፀሐይ ጠፍ እያደረገኝ ያንን የምሰራው ምንድን ነው? አንደኛ በጣም ከብዙ እህቶች ጋር መገናኘት እፈልጋለሁ። ብዙ ደስ ደስ የሚል እህቶች አሉኝ። እንደገናም ደግሞ ሁለተኛ ነገር አገር ብገባ ምሰራበት ቻናል ይሆነኛል በማለት አገሬ ከገባው የራሴን ነገር እንደምንም እንደምንም አማራም አላማራ ቤተሰቦችንም ለምኝም ቢሆን እንዲያዊ ማለት ነው እንዲያዊኝ ለምኝም ቢሆን የራሴ ኮንቴክት ኮንታክት ይዤ እመጣለሁ። አገሬ ስገባ እዚህ ግን በማዳን ጎሽና ሆኜ ምንም መስራት ስለማልችል ብቻዬን አንድ ብቻችሁን ከምን ታደርጋላችሁ? እናንተ ግን ሁለት ሶስት ናችሁ። ቡታጅራ ላይ የራሳችሁን የድሮውን በቃ ብዙ ነገር ማሳየት ማሳየት የምትችሉ ወጣቶች ናቸው። በአሁን ሰዓት ምንም ግዴታ አብርሃምን ትዳሩን በጥብጣችሁ ትዳሩን ዘርጥታችሁ አይደለም ማደግ ያለባችሁ። ብዙ ሰርታችሁ የምትለወጡት ነገር አለ ብዙ ነገር ማለት ነው። ስለዚህ ወደ ራሳችሁ ተመልሳችሁ የራሳችሁን ነገር ብሰሩ በጣም መልካም ነው ብዬ አስባለሁ። አብርሃም በዚህ ልክ ባታብ ጠለጥሉት በጣም እየተሻለ ነው። እና ጀማው ብዙ ነገር መስራት እንደሚችል ቤተሰቦችን ኮመንት ስር እንዲሁም በተለያየ ነገር ማስተላለፍ ትችላላችሁ ማለት ነው። ግዴታ የሩታና የአብርሽን ትዳር ማፍረስ አይጠበቅባችሁም። ቤተሰቦች አመሰግናለሁ። መልካም ምሽት ይሁንላችሁ። ባይ ባይ